ሰላም እንደምን አላችሁ። ትግስት አሰፋ የለንደን ማራቶንን ካሸነፈች በኋላ ከአማርኛ ቋንቋ ጋር አንድ አነጋጋሪ ጉዳይ ተከስቷል። አንድ ፈረንጅ ከትግስት አሰፋ ቁጭ ብሎ አማርኛ ቀላጥፎ ሲተረጉም ከታየ በኋላ የዓለም ትልልቅ መገናኛ ብዙኃን ሳይቀሩ ይህ ሰውዬ ይህን ቋንቋ እንዴት ሊያጠነው ቻለ፣ እንዴትስ እንደዚህ ይናገረዋል፣ ቋንቋውም የምን ሀገር ነው የሚሉ በርካታ ድምጾች እየተሰሙ ነበር። ለመሆኑ የትግስት አሰፋ አሰልጣኝ የአማርኛ ቋንቋን እንዴት ለመደ? ምናዊ ነው ሀገር ውስጥ የት ነው? የአማርኛ ቋንቋንስ እንዴት ሊለምድ ቻለ የሚለውን አዲስ መረጃ ጉዳዩን ለማጣራት ሞክረዋል። ከዚህ በዘለለ አማርኛ ድጋሚ መነጋገሪያ ጉዳይ ሆኗል። በኢትዮጵያ ማህበራዊ ሚዲያ ላይ የአማርኛ ቋንቋ በቻይና በሩሲያና፣ እንዲሁም በሆላንድ ጨምሮ በተለያዩ ሀገራት እንዲሁም በብራሰልስ ጨምሮ ማለት ነው በተለያዩ ልዩ ልዩ ዩኒቨርሲቲዎች በትምህርት መስክ እየተሰጠ ይገኛል። ለመሆኑ እነዚህ ሀገራት የአማርኛ ቋንቋን ምንድን ነው ማስተማር የፈለጉት የሚሉትና፣ ኖ ይህን ቋንቋ ማስተማር የለባቸውም፣ ከኢትዮጵያ ሌሎች ቋንቋዎች እንደ አፋን ኦሮሞና ትግርኛ ጨምሮ ማስተማር አለባቸው፣ ወይም አማርኛ ማስተማር የለባቸውም የሚሉ የተቃውሞ ድምጾች እየተሰሙ ነው። ለመሆኑ አማርኛ ቋንቋ እንዳያድግ የሚፈልጉ ማን ናቸው? እንዲያድግስ ፍላጎታቸው ያለው ምንድን ነው? ቋንቋና ፖለቲካው ዳግም እንዲያገረሽ ስላደረገው የለንደን ማራቶን ጉዳይና ተያዥ ጉዳዮችን እነግራችኋለን። እናንተ ስሜታችሁን ጻፉልን። የአማርኛ ቋንቋ በዓለም ላይ ነገሩ በተለያዩ ዩኒቨርሲቲዎች በትምህርት መሰጠቱ አምባሳደሮች ጨምሮ ለምሳሌ የሩሲያ ኤምባሲ እንዲሁም የእስራኤል ኤምባሲ አማርኛ ቋንቋ መናገራቸውና ሌሎችም ጉዳዮች በርካቶች አግባብ አይደለም ይላሉ። የእናንተ ስሜት ምንድን ነው? ጻፉልን። እኛ ወደ መረጃው ገባን፣ አብረን ቁጭ ብለን ተወያየንና አንድ ነገር ማድረግ አለብን። ይህንን ችግር ለመፍታት አንዳንድ ጊዜ ቀጥታ ወደ ፖለቲካ ውስጥ መግባትም ተገቢም አይደለም።

ኢትዮጵያዊት አትሌት ትግስት አሰፋ በአስደናቂ ሁኔታ ለንደን ማራቶንን ካሸነፈች በኋላ ቀጥታ ወደ ሚዲያዎች አመራች። በዛም የቀረበላት ጥያቄ የአማርኛ ቋንቋ የሚያስተረጉምልኝ ሰው እፈልጋለሁ የሚል ነበር። ይህ ከመጀመሪያው ደረጃ ትዕግስትን ያስደነቃት ጉዳይ ነው። ምክንያቱም ከዚህ በፊት በርካታ አትሌቶች እንግሊዝኛን በድፍረት በመናገር መሳቂያም ከመሆናቸው ባለፈ ሀሳባቸውን በትክክል ለመግለጽ ሲቸገሩ ነበር። ትግስት ግን ጀግናነች በሩጫ ብቻ ሳይሆን አእምሯም ንቁ ነው ያስደረገው ተርጓሚ ማቅረቧ ነበር። ተርጓሚ ደግሞ አነጋጋሪው ጉዳይ ኢትዮጵያዊ ሳይሆን ሪቻርድ ኔሩካር የተባለ እንግሊዛዊ ሰው መሆኑ ነው። ኔሩካር የተወለደው በወልቨር ሀምፕተን እንግሊዝ ሲሆን ሁንዳዊ ከሆኑ አባትና እንግሊዛዊ እናት ተወልዷል። ከዛም ወደ ብራድፎርድ የተዛወረ ሰው ነው። እዛም ብራድፎርድ ሰዋሰው ትምህርት ቤት ተምሯል። ወንድምና እህቶችንም ጨምሮ በርካታ የቤተሰቡ አባላት የአማርኛ ቋንቋ ይናገራሉ። በ1989 እና 1990 መካከል በማልቦሮ ኮሌጅ ቋንቋ መምህር ነበር፣ ግን የእንግሊዝኛ ነው። ልጁ ሉካስ ኔሮካር የብስክሌት ነጂ ባለሙያ ሲሆን አማርኛን አቀላጥፎ እንደሚናገር ይገለጻል። ኔሮካር የእንግሊዝ ሀገር አቋራጭ ሻምፒዮና ሶስት ጊዜ አሸንፎ ሁለት ጊዜ በዓለም ሀገር አቋራጭ ሻምፒዮና ሀያ ውስጥ አጠናቋል። በትራክ ላይ በ1991 የዓለም ሻምፒዮና በቶኪዮ በ10 ሺህ ሜትሮች እና በ1992 ኦሎምፒክ በ10 ሺህ ሜትር ፍጻሜ 17ኛ ደረጃን ይዞ አጠናቋል። እርግጥ ከዛ በኋላ ጠንካራ ውድድሮችንም በማድረግ ማሸነፍ የቻለ ነው። ለአብነትም በ1993 ዓ ም በፈረንጆቹ የሃምቡርግ ማራቶን በጀርመን 2157 በማሸነፍ የወርቅ ሜዳሊያ ባለቤት ነው። በ1993 የዓለም ዋንጫ ማራቶን ሳንቤስቲያን ስፔን አንደኛ በመውጣት 2103 ያስመዘገበ አትሌት ሲሆን ከዛ ባለፈ እጅግ በርካታ ድሎችን ማስመዝገብ ችሏል። 1903 በኦስሎ ግማሽ ማራቶን 1 01 06 በ1996 ዓመተ ምህረት በፈረንሳይ እንዲሁም ማራቶንም በለንደን 208 36 በ1997 የሮጠው ይህ ሰው ሪቻርድ ናይሮካር በሰሞኑ መነጋገሪያ ሆኗል። መነጋገሪያ የሆነው በኮሜንት እጅግ በርካታ ሰዎች አይ ላቭ ዘ ትራንስሌተር በጣም ባጭሩ ግልጽ በሆነ መንገድ እየተረጎመ ሰው ነው ሲሉ አድናቆቶችን እየቸረ ነው። ለበርካቶች ግን በዚህ ሀሳብ ደስተኞች አይደሉም። ይህ የሆነው ደግሞ ለም በአማርኛ የስተረጉማል የሚል ጤነኝ ያሉ ነው አመለካከቶች እንዳሉ በማህበራዊ ሚዲያ መከታተልና ማየት ችያለው። በእርግጥ በዚህ ሀሳብ ላይ ከአማርኛ ቋንቋ ጋር ፖለቲካዊ ጉዳዮች ጋር በተደጋጋሚ ለረጅም ዓመታት ሲነሱ እንደነበረ የሚታወቅ ጉዳይ ነው ወይም የአማርኛ ቋንቋ ጉልበት እየተጫነብን ቋንቋ ነው በሚል በተለይ ከትግራይ እና ኦሮሚያ ብሔርተኞች አንጻር በርካታ ሀሳቦች ቢነሱም አማርኛ ግን የሊንጓ ፍራንካ ወይም የመግባቢያ ቋንቋ አይነት መልክ ኖሮት በርካቶች ለንግድ፣ ለፖለቲካ፣ ለሙዚቃ፣ ለፊልም፣ ለጥበብ፣ ለተለያየ ነገሮች የሚገለገሉበት ቋንቋ ሆኖ ቀጥሏል። ይህ የሆነው ደግሞ ባለፉት ሰላሳ እና አርባ ዓመታት አማራዎች ስልጣን ላይ አለመቆየታቸው የአማርኛ ቋንቋ በኛ ላይ ተጭኖብናል የሚለው አመለካከት እየቀነሰ ቢመጣም ቱሪስቶች የሚያደርጉት የአማርኛ ንግግር እንዲሁም የሩሲያ አምባሳደርን ጨምሮ በርካቶች በአማርኛ መግለጫ መስጠታቸው የፋሲካ የትንሳኤ እና የመስቀል በዓልን ጨምሮ በርካታ ኤምባሲዎች በአማርኛ እንኳን ያደረሳቸው መልእክት ማስተላለፋቸው ጽንፈኛ ብሔርተኞችን እያስደሰተ አይደለም። የሪቻርድ ጉዳይም ከሰሞኑ ዳግም መነጋገሪያ የሆነው ለዚህ ነው። በዚህ መካከል ግን የአማርኛ ቋንቋ በተለያዩ አለማት መሰጠቱን ቀጥሏል። በ2023 በሞስኮ ትምህርት ቤቶች ከመስከረም ወር ጀምሮ አማርኛ ቋንቋ እያስተማሩ ይገኛሉ። ጉዳዩን አስመልክቶ የስፑትኒክ አለም አቀፍ የዜና አገልግሎት ድርጅትና ሬዲዮ በሩሲያ የአፍሪካ ኢኮኖሚ ትብብር ተስፋዎች ዙሪያ ውይይት ማካሄዱ ነበር። ውይይቱ በአሌክሳንደር ጎርቫቾቭ ፐብሊክ ዲፕሎማሲ ፈንድና በሰማይ እርዳታ ማዕከል ድጋፍ የተዘጋጀ ሲሆን በሩሲያና መካከለኛው ምስራቅ በአፍሪካ ሀገራት መካከል አዲስ የትብብር አድማስ ለመፍጠር ያለመ ባለሙያዎች ትምህርታዊ ዝግ ግጅት አካል መሆኑን ጠቁሞ ነበር። ወደ አፍሪካ በፍጥነት ፊትን ለማዞር በኢኮኖሚ ለመስራት እጅ ከፍተኛ ተናጋሪ ካላቸው የአማርኛ ቋንቋ ተናጋሪ ሀገራት ጋር በጋራ መስራት አዋጭ ነው ብለው ያምናሉ። በዚህም ሩሲያ የአማርኛ ቋንቋን በከፍተኛ ሁኔታ ከሚያስተምሩ ሀገራት መካከል ናት። ሌላኛው ሀገር በቢሊየን የሚቆጠር ሕዝብ ያላት ቻይና ስትሆን ቻይና ከኪንደርጋርተን ወይም ደግሞ ከኬጅ ጀምሮ የአማርኛ ቋንቋን እያስተማረች ነው። እሱ ብቻ ሳይሆን በሃይስኩልና በዲግሪ ደረጃን በማስተማር ትገኛለች። ላብነት በ ሀያ ሀያ ቻይና ይፋ ያደረገችው መረጃ የቤጂንግ ውንጭ ጥናቶች ዩኒቨርሲቲ የአማርኛ ቋንቋ ትምህርት በመጀመሪያ ዲግሪ ደረጃ መስጠት መጀመሩን አስታውቋል። የዩኒቨርሲቲ የአማርኛ መጀመሪያ ዲግሪ መርሃ ግብር ምስረታ ስነ ስርዓት በቤጂንግ ተካሂዶ ቻይና በደማቁ ስነስርዓት አካሂደዋል ተገኝተዋለች ዩኒቨርሲቲ በቅድመ ምረቃና በደረ መረቂያ ውጭ ሀገራት ዜጎች ጨምሮ በዛ የሚገኙ ከ8500 በላይ ተማሪዎችን ተቀብሎ አማርኛ እያስተማረ ሲሆን በዛውም ከ2400 በላይ አካዳሚ ሰራተኞች እንዳሉት ታውቋል፣ ሲል የዢንዋ ዘገባ ያሳያል። የብቻ ሳይሆን በፖላንድ ብራሰልስ፣ አሜሪካ፣ በተለያዩ ሀገራት የአማርኛ ቋንቋ እንደ መግባቢያም እንደ ትምህርት የሚሰጥ ሲሆንም አማርኛ በአሜሪካ አንዳንድ ግዛቶችም አማርኛ ኢትዮጵያውያን በሚበዙበት ማለት ነው እንደ ስራ ቋንቋ የሚቆጠር ነው። ይህን ተከትሎ እንግዲህ በስፖርቱ አለምም ዳግም አማርኛ መነጋገሪያ ጉዳይ ያደረገው ሰው እንግዲህ ቀደም ሲል የነገርኳቸው ሪቻርድ ኔሩካር ነው። አማርኛን በኢትዮጵያ ውስጥ አቀላጥፈው ከሚናገሩ ዲፕሎማቶች መካከል በአሁኑ ጊዜ በኢትዮጵያ የሚገኘው የሩሲያ ፌዴሬሽን አምባሳደር ይገኙበታል። ይህ ግን ተርኪን ከ2019 ጀምሮ መቀመጫቸውን በአዲስ አበባ ያደረጉ ሲሆን አማርኛ መግለጫ በመስጠት ቃለመጠይቅ በመደረግም የሚታወቁ ትልቅ ሰው ናቸው። እዚ ጋር በርካቶች እንደ መከራከሪያ የሚያነሷቸውን አንድ ነጥብ እናንሳ። በርካታ ሀገራት አምባሳደሮች፣ ፈረንጆች፣ ዩኒቨርሲቲዎች አማርኛ ቋንቋን ለምን ማጥናት ይፈልጋሉ የሚ የሚለው ወሳኝ ነጥብ ነው። አንዳንዶች ሀገሩን፣ ባህል፣ ቋንቋ ለመረዳት ሰውንም ለማጥናት ስለ ቋንቋውን በርካታ ነገሮች ለማወቅ የመጀመሪያው ምርጫ ነው። ለንግድና እንዲሁም ደግሞ ለዲፕሎማሲ ተጽዕኖ ይፈልጉታል የሚሉ ሲሆን፣ አንዳንዶች ግን በታሪክ አጋጣሚ ኑሯቸውን እዚህ በጋብቻ በስራ በማድረጋቸው ቋንቋ መማርና መልመድ ተፈጥሯዊ ነው የሚል ያነሳሉ። ሌሎች ግን አማርኛና በግዝ ጥንታዊ የኢትዮጵያ ታሪኮች የተጻፉባቸው አማርኛ የቋንቋ የፖለቲካ የትምህርት የስራና የሌሎች የስራ ዋነኛው ቋንቋ በመሆኑ አማርኛን መማር ግድ ስለሚል ነው ይላል። በዚህ መካከል የሚነሳው ሌሎች አማርኛ ቋንቋ እንዳያድግ ለምን ይፈልጋሉ የሚለው ሲሆን፣ ይህም በኢትዮጵያ ያለው ጤናማ ያልሆነ የብሔር ውድድር ነው። በመሰረቱ አንድ ማህበረሰብ በቋንቋው መማር ቋንቋውን ማሳደግ ባህሉን ማሳደግና ለሌሎች ማሳወቅ መብቱ ነው። ይህ በእርግጥም ልክ ነው። በኢትዮጵያ ውስጥ ያለው ግን ጤናማ ያልሆነ ግንኙነት እንዲሁም ደግሞ የብሔሮች ውድድር አንደኛውን አጥፍቶ በጥላቻ ተመልክቶ የራስን ማሳደግ እጅግ ከፍተኛ ትኩረት በመኖሩ ምክንያት በርካቶች አማርኛ ቋንቋ እድገት ላይ ተቃውሟቸውን ሲያሰሙ ማየት የተለመደ ነው። ከሰሞኑም በአዲስ አበባ ያለው የአውሮፓ ህብረት በአማርኛ መግለጫ መስጠቱን ተከትሎ በአፋን ኦሮሞና በትግርኛ ወይም መግለጫ ስጡ ካልሆነ ግን በአማርኛም ልሰጡ አይገባም የሚሉ የተቃውሞና ትክክለኛ ያልተባሉ መግለጫዎች በስፋት ሲንጸባረቁ እንደነበረ መመልከት ችለናል። አንዳንዶቹ ግን ከዚህ አልፈው በአማርኛ ቋንቋ በሌሎች አለመሰጠቱ ሌሎች መማራቸውን በአሁኑ ጊዜ የቴክኖሎጂ ቋንቋ መሆኑ ለመማር ቀላል መሆኑን እንደ ምክንያት ያነሳሉ። ምስጋና ለጀግናው አትሌታችን ትዕግስት አሰፋ ይግባና በአማርኛ መግለጫ ሰጥታ በእንግሊዝኛ ተተርጉሞ እንደገና በአማርኛ አስተርጉሞ ከአነጋጋሪ ከሆነ በኋላ በርካቶች አማርኛ ቋንቋን ማወቅና መማር እየፈለጉ እንደሆነ በዩቲዩብ ገጽ ላይ መግለጻቸው ይታወቃል። ኮሜንቱ ስር ገብታችሁ ማየት ትችላላችሁ። ይሄ የሚወደድ አይነት ቋንቋ ነው፣ አክሰንቱ ደስ ይላል፣ ይሄ ፈረንጅ ማን ነው? እንዴት ነው ያወቀው? እኛን ብንማር ደስ ይለናል የሚሉ ሀሳቦች ተሰምተዋል። ጉዳዩ ትንሽ በሳይንስ ሳይ ፋክት ነውና አማርኛ ቋንቋ ማስተማር ለምን ያስፈልጋል፣ ወይም ደግሞ ተመራጭ ሆነ፣ ስለ አማርኛ ቋንቋ ያሉ ሁኔታዎች ምንድን ናቸው የሚለውን እንይ። የመጀመሪያው ጂኦግራፊክ ዲስትሪቢሽን ወይም ደግሞ መልካም ምድራዊ መዛመቱ ሲሆን በኢትዮጵያ በዋናነት የሚነገር ቋንቋ መሆኑ፣ ከኢትዮጵያ አልፎ በጎረቤት ሀገራት ኬንያ እና ኢትዮጵያን በሚኖሩበት ደቡብ አፍሪካ፣ አሜሪካ፣ አውሮፓ፣ ካናዳ እና በሌሎች ሀገራት ከፍተኛ ተናጋሪዎች አሉት መሆኑ ነው። ሌላኛው ደግሞ በአፍሮ ኤሲያቲክ ላንጉጅ ቤተሰብ መመደቡና ከዛም ውስጥ በአፍሪካና በእስያ በስፋት ከሚነገሩ ቋንቋዎች ውስጥ አንዱ መሆኑ ነው ይላል። ሌላኛው የኢትዮጵያ አልፋቤት አቡጊዳ መከተሉና የፊደሎች አጣጣልና ውበት የራሳቸው መልክ መኖሩ፣ ኢትዮጵያ ደግሞ ለረጅም ጊዜ ቋንቋና ባህሏ ማንነቷን ይዛ መቀጠሏ፣ በቫውል ኖቴሽን ውስጥ ደግሞ ያለው ሁለተኛው ጥሩ ቋንቋ መሆኑ ነው ይላሉ። ሌላኛው ታሪካዊ ጠቀሜታው ሲሆን ከአክሱማይት ኢምፓየር በኋላ የኢትዮጵያ የባህልና ሌሎች ጉዳዮች ፖለቲካዊ ነገሮች የተጻፉትም በአማርኛ መሆኑ ነው። ሌላኛው ደግሞ ዳያሌክስ ወይም ደግሞ የአማርኛ ዳያሌክስ እንደ ሌሎች ቋንቋዎች ትልቅ አለመሆናቸውና ለመስቸገራቸው በሌሎች የቋንቋ ተናጋሪዎች እንዲለመዱና በርካቶች እንዲነገሯቸው ግልጽ መሆኑ ነው ይባላል። ሌላኛው ደግሞ የሌሎች ላይ ከጽኖ ማሳደሩን ግን በርካቶች ያምናሉ። ይሄ ደግሞ የአማርኛ ቋንቋ እንዲያደግ ምክንያት የሆነበት አንዱ ምክንያት አማርኛ ቋንቋ ለሌሎች ቃላትን ከመስጠቱም በዘለለ በአፋን ኦሮሞና እንዲሁም ከአገው ጨምሮ ከትግርኛ ሌሎችን እየወሰደ ማሳደጉ ነው በሚል ይገለጻል። በኢትዮጵያ 33 ፐርሰንት አጠቃላይ ህዝብ የአማርኛ ቋንቋ እንዳፍ መፍቻ ቋንቋ ይናገራል። በዓለም ላይ ደግሞ ከ22 ሚሊዮን በላይ ተናጋሪዎች እንዳለ ይገለጻል። ይሄ ወርልድ ማፐር ድረገጽ እንዳወጣው መረጃ ነው። የሆነ ሆኖ አሁን ትግስት አሰፋ በለንደን ማራቶን ካሸነፈች በኋላ አስተርጓሚዋ በሚያምር ሁኔታ ፈረንጁ ኖ በአዲስ አበባ ኖሮ በ10 ኪሎ ሜትር የጎዳና አሰልጣኝ በነበረበት ጊዜ ይህን ቋንቋ ዓለም ማርም ይህን ባህል ዓለም ድም ከማለ ማለት ይልቅ አማርኛን ተምሮ በአጭር ጊዜ ውጤታማ ሆኖ በዓለም መድረክ የታየው ሪቻርድ ዴቪድ ኖርካር ዳግም አማርኛን አነጋጋሪ አድርገውታል። የእናንተን ሀሳብ፣ አስተያየት ጻፉልን በቃ።